ከኤርትራ ጋር ብንዋጋ የሚገዛው ትጥቅ የሚጠቀሙበት የኮሚኒኬሽን ስልት የእነሱ ባለመሆኑ ከሰሪው አካል ጋር ውድድር ለማድረግ የእኛ የሶፍትዌርና የሃርድዌር ቱሎች አለም አቀፍ ስታንዳርዳቸውን ይጠብቁ ይፈለጋል። ኢትዮጵያ በአንድ ሳምንት ልዩነት ውስጥ ሁለት አጃይብ የሚያስብሉ ጉዳዮችን ለዓለም አስተዋውቃለች። ጠቅላይ ሚኒስትሩ ከጥቂት ዓመታት በፊት ከጦር መኮንኖች ጋር ባደረጉት ውይይት አዳዲስ አቅም አባዢ መሳሪያዎችን ለመታጠቅ በትልም መልክ አስቀምጠው እንደነበር በገለጻቸው አስታውሰዋል። ጠቅላዩ ራያለኝ እንደ ንስር የሚለውን ቃል በተደጋጋሚ ለኢትዮጵያውያንና ለጦር ጄኔራሎች እንዲሁም ለባለስልጣኖቻቸው አስምረው ሲናገሩ ይደመጣሉ። በርካታ ሀገራት ዘመናዊ የሆነውን ራስን ከውጊያ የመከላከል የዲፌንስ ስርዓት በመተግበር ላይ እንደሚገኙና ያንን ነገር ወደ ሀገራችን ማምጣት እንደሚገባ መናገር የጀመሩት ገና ጠቅላይ ሚኒስትር ከመሆናቸው አስቀድሞ ስለመሆኑ በድፍረት መናገር ይቻላል። ከዛሬ 15ና 16 ዓመት በፊት የሀገሪቷ ታላላቅ ለሚባሉ ጀነራሎችና የጦር መኮንኖች እንዲሁም ባለሥልጣናትን ሰብስበው አካላዊ የመከላከልን ጉዳይ በማንሳት በቴክኖሎጂ የታገዘም የመከላከልና የማጥቃት ጥበብ ቨርቹዋል ዲፌንስ አጽኖ ሲሰጡም ተደምጠዋል። አብይ ዛሬ የተገበሩት ያኔ ለባለስልጣናቱና ለጦር አዛዦቹ የተናገሩት ጉዳይ ምንድን ነው? በሰበር ትንታኔ ዘገባችን መልስ ያገኛል። ኢትዮጵያ በአንድ ሳምንት ልዩነት ውስጥ አጃኢብ የሚያስብሉ ጉዳዮችን ላለማስተዋውቃለች ጠቅላይ ሚኒስትር አብይ አህመድ የካቲት 26 ቀን 2017 ዓ ም የሆሚቾ ጥይት ፋብሪካ እንዲሁም የካቲት 29 ቀን 2017 ዓ ም ስካይዊን ኤርኖቲክስ ኢንዱስትሪ የተባለ የሰው አልባ አውሮፕላን ድሮኖች ማምረቻዎችን የኢትዮጵያ መገንባቷን ይፋ አድርጓል። መሪው ባለፈው ረቦ በኦሮሚያ ክልል አምቦ ከተማ አቅራቢያ የሚገኘውን የሆሚቾ ጥይት ፋብሪካ ሲጎበኙ ኢትዮጵያ ከወታደራዊ ግብአት አንጻር የነበረባትን ውስንነት ከሞላ ጎደል ፈታለች ማለታቸው አይዘነጋም። ጠቅላዩ ለዚህ በማሳያነት የጠቀሱት ሀገሪቱ ጥይት ከመግዛት ወጥታ በሆሚቾ ፋብሪካ አምርታ ለሌሎች ሀገራት የምትሸጥ መሆኗን በመንገድና ከ30 ሚሊዮን ዳላር በላይ ገቢ እንደተገኘ በማስረዳታቸው ነው። ኢትዮጵያ ወደ ጦርነት በገባችበት ወቅት እነዚህን መሳሪያዎች በራሷ ገንዘብ ለመታጠቅ ያደረገችው ሙከራ አለመሳካቱንና ግዢም ከጀመረች በኋላ የነበረው ሂደት ቀላል እንዳልነበር ያስረዱት መሪው፣ ድሮን ገዝተን ለመታጠቅ የምንፈልገውን አይነት፣ የምንፈልገውን ቅርጽ መግዛት እንዳንችል ሻጮችም ሌሎችም ጫና እያሳድሩብን ነበር ብለዋል። በኋላ ተሳክቶልን ድሮን ገዝተን መታጠቅ ስንችል አጠቃቀሙ በፈለግነው ልክ ኦፕሬት ማድረጉ በራሱ ፈተና ነበር ሲሉ ጠቅላይ ሚኒስትሩ በወቅቱ የነበረውን ሁኔታ በማስታወስ ነገሮች ቀላል እንዳልነበሩም አስረድተዋል። ችግር ሲገጥመን እነዚያ በትልም መልክ ያስቀመጥናቸውን አዳዲስ የጦር አቅሞች አቅም አባዥ ቶሎች ለመታጠቅ በገዛ ገንዘባችን ያደረግነው ሙከራ አልተሳካም። ቀላል ነበር ለመግዛት ለራሱ ድሮን ገዝተን ለመታጠቅ የምንፈልገውን አይነት የምንፈልገውን ቅርጽ መግዛት እንዳንችል ሻጮችም ሌሎችም ጫና አያሳድሩብን ነበር። ጠቅላዩ በሰጡት ማብራሪያ እንደ ትላንትናው አንለምንም። እኛንን የምናመርተው እንደ ትናንትናው አንገዛም። እዚህ ሆኖ የምናመርተው እንደ ትናንትናው በቁጥር አንያዝም፣ ማባዛት እንችላለን ሲሉም ተናግረዋል። ጠቅላይ ሚኒስትሩ ከጥቂት ዓመታት በፊት ከጦር መኮንኖች ጋር ባደረጉት ውይይት አዳዲስ የጦር አቅሞችንና አቅም አብዢ መሣሪያዎችን ለመታጠቅ በተልም መልክ አስቀምጠው እንደነበር በገለጻቸው አስታውሰዋል። ጠቅላዩ ራያለኝ እንደ ንስር የሚለው ቃል በተደጋ ተደጋጋሚ ለኢትዮጵያውያንና ለባለስልጣናቶቻቸው አስምረው ሲናገሩ ይደመጣሉ። መሪው ላሉ ንስር ማለት የሚፈለገውን ኢላማ አነጣጥሮ የሚያይ ያየውን ሳያዛንፍ በከፍተኛ ፍጥነት የሚወስድ ታርጌቱን ከለየ በኋላ ግራና ቀዩን የማያይ ነው። ኤግል ማለት የሚፈልገውን ታርጌት አነጣጥሮ የሚያይ ያየውን ሳያዛንፍ በከፍተኛ ስፒድ የሚወስድ ታርጌት ከለየ በኋላ ግራና ቀኝ የማያይ ነው። አሳ ውሃ ውስጥ ካያት ሰማይ ሆኖ የሚያድናት የለም። ተምዘግዝጎ ፒክ አርጎ ይወስዳል። እዚህ ጋር ታርጌት ያየ እንደሆነ እናንተ እዚህ ቁጭ ብላችሁ ወርዶ ፒክ ያደርጋል። ኮንቪክሽን አለው ያየውን ነገር ለመውሰድ በጣም ጠንካራ የሆነ ጋት አለው። በእርግጥም ጠቅላዩ በተደጋጋሚ በምሳሌያቸው የሚያነሱት የንስራ ሞራ ገደል በሀገራቸው መሬት እንዲፈጸም ከማሰብ ብቻ ነው። ታዲያ ዘመናዊ የጥይት ፋብሪካና የሰው አልባ አውሮፕላኖች ማምረቻ ያሰቡትና ለመታጠቅ በትልም መልክ ስራዬ ብሎ የያዙት ዛሬ አይደለም። ታዲያ ዘመናዊ የጥይት ፋብሪካና የሰው አልባ አውሮፕላኖች ድሮኖች ማምረቻን ያሰቡትና ለመታጠቅ በትልም መልክ ስራዬ ብሎ የያዙት ዛሬ አይደለም። በርካታ ሀገራት ዘመናዊ የሆነውን ራስን ከውጊያ የመከላከል የዲፌንስ ስርዓት በመተግበር ላይ እንደሚገኙና ያንን ነገር ወደ ሀገራችን ማምጣት እንደሚገባ መናገር የጀመሩት ገና ጠቅላይ ሚኒስትር ከመሆናቸው አስቀድሞ ስለመሆኑ በድፍረት መናገር ይቻላል። መሪው ከዛሬ 15 እና 16 ዓመት በፊት የሀገሪቱን ታላላቅ የሚባሉ ባለሥልጣናትን እንዲሁም የጦር መኮንኖችን ሰብስበው አካላዊ የመከላከልን ጉዳይ በማንሳት በቴክኖሎጂ የታገዘ የመከላከልና የማጥቃት ጥበብ ቨርቹዋል ዲፌንስ ላይ አጽንዖት ሰጥተው ማብራሪያ ሲሰጡም ተደምጠዋል። በርካታ ሀገራት ቨርቹዋል ዲፌንስን ለመፍጠር ከዚህ ቀደም የነበረ ፊዚካል ዲፌንስ ላይ ፖሊስ፣ መከላከያ የሚባለውን ወደ ቨርቹዋል ዲፌንስ ቀይረዋል። ኦልሞስት በርካታ ሀገራት ኢትዮጵያ ላይ የቨርቹዋል ዲፌንስ ጠቀሜታ እና የፊዚካል ዲፌንስ ጠቀሜታ በጉልህ ተለይቶ ባይወጣም ግን ምልክቶች መታየት ጀምረዋል። የአምቦውን ፋብሪካ ሰርተናል፣ በርካታ ካምፖችን ሴኪር አድርገናል በማለት ከዓመታት በፊት የተናገሩት ጠቅላይ ሚኒስትር አብይ ዛሬ ትልማቸው ፍሬ አፍርቶ የሆሚቾ ጥይት ፋብሪካን መርቀው ከፍተዋል። ብዙ ሀገራት አይሲቲን ለመጠቀም ተንደርድረው እየገቡ መሆኑን በወቅቱ ያስረዱት ጠቅላይ ሚኒስትር አብይ የሰላም የጸጥታ፣ የፍትህና የፋይናንስ ተቋማት እንቅስቃሴዎች በተለያዩ ኃይሎች እንደሚጠቁ ስጋታቸውን ይገልጻሉ። ያንን ለመከላከል በበርካታ ሀገራት ቨርቹዋል ዲፌንስ እንደሚጠቀሙም ይጠቁማሉ ብለዋል። መሪው ሲቀጥሉ ዓለም ከማጥቃትና መጠቃት ጋር በተገናኘ መከላከያም ይሁን ፖሊስ ሰራዊት፣ አካላዊ መከላከልን በመያዝ ወደ ቨርቹዋል ቴክኖሎጂ መሸጋገር እንደሚገባም አጽንኦት ሰጥተው ነበር። እዚህ በተለየ የአምቦን ፋክትሪ ታቁታላችሁ እናንተ እሱም በርካታ ካምፖች፣ ኮምፓውንዶች ሴኩር ሆኗል። አለም ላይ ማገልገል አጋጣሚ ለመጠቀም ብዙ ሀገራት አይስቲን ለመጠቀም ዳግም ያስቡ ተንደብለው እየገቡ ነው ያሉት። አይስቲ ግን መልካም ጎኑ ብቻ ሳይሆን የራሱ ሳይድ ኢፌክት ይዞ መጥቷል። በአይስቲ የሚደረገውን ግብይት፣ የሚደረገውን የሰላም ማስከበር ስራ፣ የሚደረገውን የፍትህ ማስከበር ስራ ጨምሮ ሁሉም በተለያዩ ኃይሎች ይጠቃሉ ወይም ሲስተሙ የተሳለጠ ስራ እንዳይሰራ ያደርጋሉ። ያን ለመከላከል ብዙ ሀገራት ቨርቹዋል ዲፌንስ ከዚህ በፊት ፊዚካል ዲፌንስ እንደ ፖሊስ እንደ መከላከያ ይቋቋም እንደነበረ ሁሉ ቨርቹዋል ዲፌንስ ማቋቋም ጀምረዋል። ይሄ ኢሹ አስ ድራይቪንግ ፎርስ ኢንሳን ለመውለድ በቅቷል ማለት ነው ከዚህ ጋር ተያይዞ የኢንፎርሜሽን ቴክኖሎጂ ሲስተም ለሁሉም ነገር የጀርባ አጥንት ሊሆን እንደሚችል በመገንዘብ መሪ ከመሆናቸው በፊት አስቀድመው እንቅስቃሴዎችን መጀመራቸው ልብ ማለት ያስፈልጋል። አጠቃላይ ሚና የሚገለጸው ቅድም እንዳልኩት ቨርቹዋል ዲፌንስ ነው። ፊዚካል ዲፌንስ አንሰራም። ቨርቹዋሊ የፓኬት እና የፍሬም ትራንዛክሽን አደጋ ላይ እንዳይወልቁ ለተፈለገ ዓላማ ብቻ እንዲውሉ የመከላከል ተግባር የሚያከናውን ተቋም ነው። ራእዩ በቀጣይ ትውልድ የተመሰረተ ራእይ ብለን እንጠራዋለን። በፎርስ ጀኔሬሽን ዋርፌር አይሲቲ ለሁሉም ነገር እንደ ባክቦን ተደርጎ ይወሰዳል። በቀደመው ዘመን አቅም ማለት ኒክሎር ቦምብ ማምረት ወይም መድፍ የማምረት ሐሳቤ ነበር፣ የሚሉት ጠቅላዩ በአራተኛው የኢንተርኔት ትውልድ ግን እነዚህን ከማምረት ያለፈ ትርጉም ሰጥተውት ነበር። በተለይም ማምረትና ያመረቱትን ኃይል መቆጣጠር አስፈላጊ እንደሆነ ማብራሪያ ሲሰጡም ታይተዋል። በሰርፍ ጀኔሬሽን ዋርፌር አቅም ማለት ኒክሎር ቦምብን ማምረት ወይም ሚሳይል ማምረት፣ መድፍ ማምረት ነበር፣ ለአንድ ሀገር እንደ ካፓሲቲ እንድትልቅ ኃይል የሚታየው በአራተኛው ጀነሬሽን ዋርፌር ግን ይሄ አቅም አቅም መሆኑ ቀርቷል። ምክንያቱም ሚሳይል ጋይድ የሚደረገው በኮምፒውተር ነው። ስለዚህ አይቲን ሳይታከልበት እንደዚህ አይነት ብዙ ትላልቅ መሳሪያዎች፣ አውዳሚ መሳሪያዎች ብቻቸውን የአቅም መገለጫ መሆናቸው እየቀረ ስለመጣ ፎርስ ጀነሬሽን ዋርፌር በትዌንቲ ፈርስት ሴንቸሪ አለም ላይ ትኩረት ያገኘ እና ትልቁ የኃይል መገለጫ ሆኗል ማለት ነው። መሪው የቴክኖሎጂ ግብአቶችን መፍጠር በምርምርና ስርጸት ራሳችንን መቻል እንደሚገባ በወቅቱ ለተሰበሰቡት ባለስልጣናትና ለጦር ጀኔራሎቹ አስምረው ተናግረዋል። እያንዳንዱን አቅም በራሳችን የኃይል አማራጭ እየፈጠርን ስንሄድ እንደ ትልቅ አቅምና ችሎታ እንደሚወሰድ ያብራራሉ። በመድረኩ ለተሰበሰቡት ታዳሚያን በምሳሌ ያስረዱት የያኔው የኢንሳ ዲሬክተር ሲናገሩም ከሶማሊያ ጋር ስንዋጋ ሶማሊያ የተጠቀመች በት ኮምፒውተር የሶማሊያ አልነበረም። ጥቃት እንዳይፈጸምብን መወዳደር ያለብን ከኔትወርኩ ጋር ነው እንጂ ከሶማሊያ ጋር መሆን እንደሌለበት አጽንኦ ሰጥተው ተናግረው ነበር። ይሄ ዋርፌር፣ ይሄ ውጊያ ሎካል ጨዋታ አይደለም፣ እንደ ፖለቲክሱ አይደለም። ለምሳሌ ከሶማሊያ ጋር ስንዋጋ ሶማሊያ ታጠቀችው ሬዲዮ፣ የምጠቀምበት ኮምፒውተር የሶማሊያ አይደለም፣ የተሰራ በምዕራባዊ ነው። ስለዚህ እኛ ያንን ኔትወርክ መባጣት ከፈለግም ወይም ያ ኔትወርክ እኛ የጥቃት እንዳያመጣ ከፈለግም ኮምፒቲሽኑ ከሰሩት አካል ጋር ማለት ኦልዌይስ ከኤርትራን ጋር ብንዋጋ የሚገዛው ትልቅ የሚጠቀሙበት የኮሚኒኬሽን ስልት የነሱ ባለመሆኑ ከሰሪው አካል ጋር ውድድር ለማድረግ የኛ የሶፍትዌር እና የሃርድዌር ቱሎች ዓለማቀፍ ስታንዳርዳቸውን ይጠብቁ ይፈለጋል። ያን ለማንጸባረቅም ነው ራዕያችን ላይ ሶስቱን ሀሳቦች ደምረን አሁንም በቀጣይም በሚያገለግል መልኩ ለማስቀመጥ የሞከር ነው። ጠቅላይ ሚኒስትር አብይ አህመድ የካቲት 9 ቀን 2017 ዓ ም ስካይዊን ኤርኖቲክስ ኢንዱስትሪ የተባለ የሰው አልባ አውሮፕላኖች ድሮኖች፣ ማምረቻ መገንባትዋን ተከትሎ በሰጡት ገለጻ እነዚህ አቅሞች የምናጎለብተው ለመዋጋት አይደለም፣ ወጊያን ለማስቀረት ነው ያሉትም ይህንኑ ጉዳይ ለማጠናከር ያለመ እንደሆነ ለጉዳዩ ቅርበት ያላቸው ተንታኞች ሲናገሩ ይደመጣል። በተጨማሪም መሪው እንዳሉት እነዚህ አቅሞች ኢትዮጵያ ያጎለበ በተች የምትገኘው ትናንሽ አቅም ይዘው ለሚሳሳቱ ኃይሎች ብዙ ጊዜ ሰጥተው እንዲያስቡ ለማስቻል ነው ብለዋል። አክለውም ውጊያን ለማስቀረት ዴተር ለማድረግ ከፍተኛ አቅም ስላለው ነው ማለታቸው የሚዘነጋ አይደለም። ሀገሪቱ እያስፋፋች የምትገኘው አቅም ጦርነት ቢያጋጥም እንኳን ለማሳጠር የሚያግዙ መሆናቸውን አብይ ተናግረዋል። ጦርነት አሳጥሮ ለመጨረስ በቂ ዝግጅት ያስፈልጋል ላሉት ጠቅላይ ሚኒስትሩ፣ መዘጋጀት ካልቻልን ጦርነት በማንኛውም ጊዜ ሊያጋጥምና ሀገር ሊያፈርስ ይችላል። ጦርነት ለማስቀረት በቂ ዝግጅት ያስፈልጋል ሲሉም

የወቅቱ ጠቅላይ ሚኒስትር አብይ አህመድ ከሁለት አስርተ ዓመታት በፊት የተናገሩትን አንድም ሳያዛንፉ ልክ እንደ ንስራ ሞራ ኢላማቸውን መጥተው ወደ ግባቸው ደርሷል። መሪው ስለ ኢትዮጵያ ሲያስቡ ያሉትን ነገር በተግባር እያሳዩ ይገኛሉ። ጠቅላዩ ራሳቸው እንዳሉት ብዙ አልበርት አነስታይን እንዳለን ስለማናውቅ፣ ብዙ ምርጥ ዲዛይነር እንዳሉን ስለማይገባን ደሀ አገር ውስጥ ተወልደን ስለ ድህነት እያወራን እሱን እየዘመርን ድሃ ሆነን ሞታለን፣ ግን አይደለም